ሰላም ነው፣ ሰላም ነው ማናች አማነትማት ማት ማነ ቆንጆ ሰላም። እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ ወይ? አለን እኛ እግዚአብሔር ይመስገን። እንግዲህ ዛሬ ለየት ባለ ጉዳይ መጥቻለሁኝ እና ዛሬ ደግሞ ማደርግላችሁ ጉ መሰናችሁ ማሳያችሁ። እንግዲህ ማማ የቤተሰብ እንግዲህ ማማ የቤተሰቡ አንድ አካል ነችኝ። ስለዚህ ከኛ ቤት ውስጥ ፕራንክ ያልተደረገ ሰው የለም እና ሁሉም ሰው ፕራንክ ተደርጓል። አሁን ለሷ ደግሞ ፕራንክ አረጋት አለሁኝ። ፕራንክ ማረጋት ደግሞ ያው ቀለል ያለ ነው እንዳታስቡ። ሕፃን ስለሆነች በእድሜዋ ነው። እንደ ትልቅ ሰው መስዬ እሷ ጋር ቀርባለሁ፣ ብቻዋን ሁና ማለት ነው ከዛ ምን እንደምትል አብረን እንደምናየው ሪያክሽኗ እንዴት እንደምትሆን ያሳያችኋለሁ። ይህው የማዘር ነጠላ ልካልኝ ነበር እና ይህን ነጠላ ታቁታላችኋል። ይህን ነጠላ መቼም ማያቅ የለም ሁላችንም ቤት ላይ አለና፣ ይህ እንግዲህ ለትልቅ ሰው ስለሆነ የሚሆነው ምን አደርጋለሁ መሰላችሁ? ይሄው እንደዚህ እኮናና ባለሁኝ እንደዚህ ብዬ መነጽር ቢገኝ ቆንጆ ነበረ። በመነጽር አይታኝ ስለማታቅ ከዛ ይኸው እንደዚህ አድርጋን እንደዚህ አድርጌ ይሄው ድምጼ ነው መጠቀቅ ያለብኝ አሁን ምክንያቱም በድምጼ ትለየኛለች። ከዛ ተለቅ ያለ ሴትዮ ነው የምመስለው። በትሬን ይዣለው። እንግዲህ ስለዚህ በትሬንና እንደዚህ እንደ ትልቅ ሰው አድርጌ እንደዚህ እንደ ትልቅ ሰው መስዬ ሚጣዬ ደህና ነሽ ሚጣዬ እያልኩኝ እንደ ትልቅ ሰው አክት አደርጋለሁ። ምን እንደምትል እስኪ ሩጣ ትሄዳለች ወይስ አትሄድም የሚለው አብረን እናያለን። እንግዲህ መነጸር ባደርግ ጥሩ ነበረ፣ ግን ምንም አልሆነም። እስኪ እናያለን እንግዲህ አብረን። ውድ ቤተሰቦቻችን ተከታተሉን። ገና ከሆኑ ተሸፈንኩ እኮ። ስለዚህ ውድ ቤተሰቦቼ ውድ ቤተሰቦቻችን እንግዲህ ተከታተሉ እስከመጨረሻው። ቪዲዮውን ደግሞ ላይክ ማድረጋችሁ እንዳትረሱ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ እና ማማል ወደ ማማ ልሄድ እስኪ በደንብ እኔ እራሱ ጓጉቻለሁ፣ ምን እንደምትል። በትልቅ ሰው ሞክሬት አላውቅም ስለዚህ አብረና ያለ ነው። ውድ ቤተሰቦች ቪዲዮውን ግን እስከ መጨረሻው ተከታተሉን እሺ። ውድ ቤተሰቦች እንዲህም ነው ግን ትልቅ ሰው አልመሰልኩም? ያው ከወለድኩ በኋላ በእርግጥ ትልቅ ሰው መስያ ያለውኝ፣ የማታውቀውን ሰው ስታይ ምን እንደሚሰማትኝ አብርና ያለ ማለት ነው። ቤተሰቦች ተከታተሉን። ሰላም ነው፣ ሰላም ነው ማናትችል ቆንጆ ማነው? ማነው? ማነው የማነው ልጅ? ስምሽ ንገሪኝ ለማለሽ ቆንጆ ነገር ማለሽ። አይ ቤት ምን ተሰራለሽ? እዚህ ቤት ምን ተሰራለሽ? እንደ ማነው? እዚህ ጋ ምን ይሰራል? እዚህ ጋር የሆነ ሰው ቤት የዚህ ቤት ነው።

ሌላ ሰው መስሎሽ ነው? ሌላ ሰው መስሎሽ ነው? ሌላ ሰው መስሎሽ ነው? ማን መስዬሽ ነው እማዬ? ማን መስዬሽ ነው ን ቀች ብዙም መሰል ጭራሽ እንኳን ልታለቅስ ስሌፈቶት ጠዳታይገልጽ። ስለዚህ ቤተሰቦች እንግዲህ ዛሬ ተሳካልኝ። በሌላ ቪዲዮ እንደገና እስኪ እንገናኝ። ባይባይ። ወዳችኋለሁ።